ታሷ ማስተባባሪ ናት። ለዚህ ይቅርታ ሴትዮ። ምን ትላለች? ይሄ ሰው አይመጥነኝም፣ ቤት አይመጥነውም። እዚህ ቤት ስሙ መነሳቱ ራሱ አይመጥነኝም። በጣም ይቅርታ እሺ። እንውሪ ቤት እንዲመጣ ፈለጊል። እኔ እኔ ዘመዴ መማር የምትባሏ ቤት ሂጅ። ከዛ እኔ ልመረመር፣ እኔ ልጠየቅ። እኔማ አልፋታሽም። የሰው ትል እያሳየሽ ለምነሽ የበላሹ ገና እግዚአብሔር ያሳይሻል። ከወለድሽ በልጆችሽ ያሳይሻል። ካልወለድሽ ደግሞ እድሜ ያሳይሻል ዘመን ያሳይሻል ዘመን ያሳይሻል። እግዚአብሔር ይፈርዳል። ይሄ የከበበሽ የቲክቶክ ሰራዊት አንድ ሚሊዮን ሁለት ሚሊዮን ሰብስክራይበር አያድንሽም። ገንዘብ ነው የምታገኝ፣ ዶላር ነው የምታገኝበት። ሲኦል ከዛ እኔ ቤት አይመጣም። እኔ አይመጥነኝም ነኝም እኔ ስገባ እሺ ስሙንም መስማት አልፈልግም። ከዛ ኪሩቤል ባለ ከበሩ እሱ እኔን ምግባር ሊያስተምረኝ እሱን ምግባር ሊያስተምረኝ፣ እሱ ስለ ጨዋነት፣ ስለ ምናምን ሊያስተምረኝ፣ እሱ ስለ ትዳር፣ ስለ ልጆች አስተዳደግ ሊያስተምረኝ፣ እሱ እንዴት ጋብቻ፣ እንዴት ትዳር መያዝ እንዳለበት ሊያስተምረኝ እሷ ደግሞ ስሟ እንዳይጠራ ከዛ አጭቤው ከፍ ይላል። ይሄ የአራዳ ሞላጫ ስማርት ወንድማችን ብቅ ይላል። እስቲቭ ማለት ነው። ያው ሀሳቡን ከፍቅር የተነሳ ስለሆነ ያነሳው በጣም ገዥ ነው። ነገር ልንገር እዚሁ ላይ ምናልባት እንዳንተ ደግሞ ቀና የሆነ አስተሳሰብ ያላቸው ወንድሞች ስላሉ ከሁሉ በፊት ሁሉ ነገር ሚዲያ ላይ ይወራል ማለት ለምሳሌ ሁለት ሰዎች ንበለና ከማንም ጋር አልተጋጩ፣ ግን ንበለና ሁለት ሰዎች ሊጋጩ የንግድ ሚዲያ ላይ መጥተው ሰው ተሰብስቦ ነገር ይሽራርጉለት ምናምን ተብሎ አይደለም። አንዳንዴ በሚዲያ የሚነገር ነገር አለ፣ ፕላስ ለካህን የሚነገር ነገር አለ። እና የመጡት ተጠርተው ነው የመጡት። የመጡት እሱን ለማዳን ነው የመጡት። ከዛ በኋላ ደግሞ አውርዱለት አለን እኛ ከጎንነ ለመባል ሰላማዊ ሰልፍ አስመጥቶ አሶ አሶቶን የመጣው የእኔ ጥያቄ ስቲቭ ፈለጋትናቴዎስ ፈተናዎች አሉ። ነገር በዝቶብሃል፣ ጠሞብሃል እና ፕሊዝ ትንሽ ትንሽ ቀን ዞር በል። ራስህን ለካን አስመርምር። የአርምሞ ጊዜ ውሰድ ነው ያልኩት እንጂ እነዚህ የቲክቶክ ላይ ጋለሞቶች ጋር መጥቶ ምን እንደሚጠቅሙት እንመለከተዋለን። ይህንን ሲያስደር ቆይቷል። ዛ ደግሞ ስብከት እንደዚህ ምናምን ይበላል። ሁላችሁንም በክርስቶስ ፍቅር ወዳችኋል ወዳችኋል። ሁላችሁንም የተለያዩ ነገሮችን የተናገራችሁ የተለያዩ ትልቅም ትንሽ፣ ምን ድንጋይ አንስታችሁ ረጎራችሁ፣ ሁላችሁን በየትኛውም አይነት ሁኔታ ላይ ያላችሁ እህቶችም፣ ወንድሞችም፣ እናቶችም፣ አባቶችም ልትሆኑ ይችላላችሁ አላቃችሁ እና ሁላችሁንም ግን በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እናም እየቀበያችኋል ሁላችሁንም እየቀበያለሁ ወይ። ስለዚህ ምንም አይነት ሽምግልና አያስፈልግም ለማለት ፈልጌ ነው። ኪራይ ስለ ሀሳብ ግን በጣም ማመሰግ ነው ፈለጌ እኔ ቶሎ ሀሳቤ እንትልበልና ንጨርስናሉ ፈለጌ። በነገራችን ላይ ይህንን ነገር ስሙን አልጠራም። ይህን ነገር ሳነሳው አንተ ላይ ብቻ ስለደረሰ ሳይሆን እኔ ላይ የሚደረሰ ነገር ነው። ማንም ያውቃል። ብዙ ተናግሮኛል። ያሰው ማለት ያ ግለሰብ ብዙ ተናግሮኛል ዘመድኩን ነው። እኔ እኔን እየተናገርኩት ከስኳዶች ጋር ስትነጋገር ኪሩቤ እኔ ሰሳወጣ አንተ ፖለቲከኛ ሆነ መጣ። ስለዚህ ስኳድን ለማዳን መጣ። ፊት ለፊት ያገኘው ጸብ ነው። በጸብ ጊዜ የሚመረጥ ነገር የለም። አንተ እኔን ልትሰድብ የምትችለው ቆቱ ነው ምናምን ነው። እኔ ደግሞ አንተን ላጥረገርግ የምችለው መጀመሪያ ለትዳር ታመን ለሚስት ታመን ልጆች ታመን የሚል ቃል ነው የምናገረው። አንተ ያቆስለዋል ብለህ የሰደድከው ነገር እኔን አላቆሰለኝም። አንተን የሰደድኩት ነገር አቁስለሃል ማለት ነው። ፌርቲሽ አለቀ። ሌላ ነገር የለውም። በዚህ እኔንም ብዙ ነገር ነግሮኛል። ምናምን ምንድን ነው፣ ያልሆነ ነገር የምናገር ልትገጥመ መጣ፣ ገጠምኩ፣ ሰነዘርክ፣ ሰነዘርኩ፣ መታኝ፣ መታሁ። የአንተ ምት አላንገዳገደኝም የእኔ ምት ባፍጢ መደፋ። ተደበቅ፣ ጠፋ። እንድትጠፋ አደረኩ፣ እንድትደበቅ አደረግኩ። ወደ ልጆችህ ሂድ አልኩ። ዘረኛ ሆነ ልትኖር አትችልም፣ ሃይማኖት ልታስተምር አትችልም አልኩ። መልክህን አይታ፣ ከበሮ ስትመታ አይታ፣ ስትዘምር አይታ፣ ጥቅስ ስታደርግ አይታ ነው ያገባችህ። ትግሬና ታው አንተ አማራcl: ነህ። ጦርነት ሲመጣ በተፈጠረው ነገር እንደምንም በጥበብ ማሳለፍ ስትችል አንተ ፈንነህ እስኳ ሆነህ ልጅቷ ላይ እንትናልካት፣ አሳበድካት፣ አቀወስካት፣ ሰድ በለ ሰዳቢ ሰጣት፣ አንከራተትካት። አሳ እንትናልካት ልክ ነው ምናም ብለው ጮውልህ አጨበጨውልህ። ትጠየቃለን ያልኩ፣ ፍርድ አለብን ያልኩ ከዛ አንተ ያም በማድረግ ደግሞ ሌሎቹ ሴቶች ኪራዬ፣ አዎ ኪራዬ፣ ኪራዬ በልጆቻችሁ ነው ያልኳቸው፣ ወልዳችሁ አግኙት ነው ያልኳቸው፣ ከብብታችሁ አግኙት፣ ከእጃችሁ ስራ አግኙት ነው ያልኩት። ከዛ አንተ እዚህ መጥተህ መካሪ ይህንን ማህበር ነው ድምጥማጡን ማጥፋት ይባል። ግን እንደ ሃይማኖት፣ እንደ ሃይማኖት ባለው ጉዳይ ግን የሃይማኖትን ጉዳይ ተንተርሼ ነው እያወራሁ ያለሁት። ስለዚህ ቢያንስ እንኳን ኦኬ እንትን ባይልም እኔ ስልኩን በቃ ምታቁስጡኝ ና ነገሩን እሱ እንዳያስቀጥለው ወይም እንደዚህ አይነት ነገር ተመልከቱ። የኔ ስልክ አቶት ማለት ነው ኪሩቤል የኔን ስልክ አቶት። የኔ ስልክ የአደባባይ ነው። ስልኬን እጽፋለሁ። ዘመድኩን በቀለ ስልክ ብትሉ ያመጣላቸዋል። ቴሌግራሜ ላይ ስልክ ያለ ምኔ ስልክ አለ። ተከታታይ ነው በጣም አክባሪ የነበረ ሰው ነው። አሁን እዚህ መጥቶ ጻድቅ ጻድቅ ይጫወታል። በቃ ሃይማኖት ወደ ሌላ ነገር እንዳይገባ ወደ ሃይማኖት እንዳይገባ ወደ ምናም እንዳይገባ ንሳ ግባ ስለተባለ ብቻ ይሄ ሁላ አጭበርባሪ ማፊያ፣ የቲክቶክ ማጅራት መቺ፣ የአረብ ሴቶችን፣ የአውሮፓና የአሜሪካ ሴቶችን፣ አበባና አንበሳ ቀፋይ፣ ሌባ ወንበዴ ሁላ ተሰብስቦ ጨዋጨዋ ጨዋ ይጫወታል። ትክክላለ ከዛ ደውሎልኝ እሱ ባክ ለፈለገ ምናምን ሊለኝ ፈለገንማ እኔ ነኝ የምጠምቀው የምጠቅመው። እምቢ ካለ ምንም ችግር የለውም፣ ምንም ችግር የለውም ይቀጥላል። ግን እንደዚህ አይሆንም። እኔ ሀገረ ስብከት አነጋግሬ ሊቀ ጳጳስ አነጋግሬ፣ ጉዳት የደረሰባቸውን ሰዎች አነጋግሬ ፎቶ ይዤ ቪዲዮ ይዤ፣ ሀገረ ስብከቱ በቃል ብቻ ሳይሆን በደብዳቤ እንዲሰጠኝ አድርጌ ያንን ይዤ ዘመድኩን እኮ ነኝ እኔ መረጃ ይዤ ምቆኖ ደግሞ በችግር ለተጎዱት በትክክል ለተጎዱት እና ለተጎዳቸው ቤተ ክርስቲያን ነው እንጂ እኔ ለማን ማለሌ እንደፈለገ ሆኖ ለቀበጠው እናንት ላለው ለእኔ ጉዳይ አይደለም፣ ጉዳይ አይደለም። ይሄ ማፊያ የቴሌግራ የቲክቶክ ማፊያ እንጀራው ነው፣ መተዳደሪያው ነው። ሌላ ገቢ የለውም። ዱርዬ የሚቀጥሩ ናቸው። አለሌዎች ናቸው። ህግ አያውቃቸውም። የከተማ ሸኔዎች ናቸው። መንፈሳዊ ሸኔዎች ናቸው። ማፊያዎች። እየተሰራ ያለው ስራ እንዲህ በቀላል የምታዩት እንዲህ በቀላል የምትመለከቱት አይደለም። እናገራለሁ። መምህር መረታ ወንድሜ ነው። ይሄ ምንም ቦታ ምንም ቦታ ውስጥ የሌለ ነው። ይሄኛው ቲክቶክ ያገንነው ሰው ነው። ስማርት ሆኖ ተለሳልሶ በጌታ ፍቅር ብዬ እወዳቸዋለሁ ብሎ ይህንን ቅባቱንና እንትኑ ሜካፑን ተቀብቶ መጥቶ በፊልተር አፈር ከድሜ የሚያበላ ወጣት ነው። ይሄ ምንም ምህረታም ማለት እኮ የተሰጠው የነበረ ሰው የተሰጠው የነበረ ሰው የመምህር ምህረት ከነባታዊ ገሮስ ቀል ከነባታዊ አማ ኢየሱስ ቀጥሎ መምህር መምህር ዘበነና መምህር ምረት አብ ታውቁታላችሁ ታውቁታላችሁ ቅድም ባልኳችሁ መሰረት ግን ከየቦታው ቪዲዮ ይመጣልኛል ከየቦታው ምን ይመጣልኛል ምረት አብ ደግሞ ለእኔ ወንድሜ ማለት ነው ፈተና ውስጥ ገባሁ አጣቂኝ ውስጥ ገባው የእግዚአብሔር ፍርድ ታየኝ ሌላውን እየተናገርኩ እየተናገርኩ እሱን እንዴት ልናገረው ስለዚህ ራስ ወዳዱ እንኩኝ ነገርኩት፣ ነገርኩት፣ መከርኩት፣ መከርኩት፣ ተው እግዚአብሔር እየተጠቀመብህ ነው። ተው ተው፣ ግን ለብዙ ነፍሶች መዳኛ ትሆናለህ። ኢዴ ለአንድ ሳምንት አቋርጥና ጸጻድቃ ኔ ሂድ፣ ደብረ ሊባኖስ ሂድ። አገልግሎቱ በራሱ ፈተና የበዛበት ነው። አገልግሎቱ በራሱ ድካም ያለው ነው። እባክን፣ እባክን እባክህን አልኩት። ጭራሽ አንድ ቀን ማታ ቁጭ ብዬ እንደዚህ እያወራ ማንም ምንም አያመጣም፣ አንዴ የተሰጠኝ ነው ቅባት ነው ይሄ ቅባት ነው የተሰጠኝ ነው፣ ማንም ምንም አያመጣም አለኝ። ለንቱን እኳ አይደለም የምታደርገው ነገር ነው። ከሰበሰብኮ ይልቅ የሚበተነው ይበልጣል። ከመበተኑም ይልቅ አንተ ትጠፋለህ። እኔ ራፍ ነው ምልህ። ነገር ግን ያጠፏል። ለእኔ የሚመጣው ነገር ለእኔ የሚደርሰው ነገር በሙሉ ከባድ ነው። ለቤተ ክርስቲያኒቷን ለምንም አይጠቅምም። አሁን የከበቡ በሙሉ ነገ የሉም። ጳጳስ በለው፣ ዲያቆን በለው፣ ይሄ ሀብታሙ በለው፣ ድሃው በለው፣ ጉሩም ሰው በለው፣ የታክሲ ተራው በለው አብረው አይኖሩም። የሰው ልጅ ተፈጥሮ ነው። በክርስቶስ ማየት ይቻላል። ክርስቶስን የሆሳና ዕለት እኮ ልብሳቸውን አንጥፈው የዳዊት ልጅ ወይ ብለው ኡ ብለው ዘንባባ ዘንጥፈው ከዛም መተው ረፉ ሲሏቸው እኛ ዝም ብንል ው ክርስቶስ ራሱን ዝም እነሱ ዝም ቢሉ ድንጋዩ ላይ ይናገራል፣ እየተባለላቸው ኢየሩሳሌም በጭወት የደንደደ ይችላል። እሁድ የሆሳና ዕለት እንደዛ ደብለጥለቁን አውጥተው እነዛው ሰዎች ከሌላ ይሰገን፣ ይሰገል፣ በርባን ይፈታን። የሰው ሊጠባይ ነው። የከበበ ሁሉ ግድ የለም። ጠቃሚ አይደለም። በዚህ ጊዜ አባቶች እንዲህ አይነት ፈተና ሲገጥማቸው፣ እንዲህ አይነት ነገር ሲመጣባቸው ይደበቃሉ፣ ያለቅሳሉ፣ ያነባሉ፣ ይልካሉ። እዚህ ቦታ ጸልዩልኝ፣ እዚህ ቦታ ጸልዩልኝ ይላል። በመንፈሳዊ ሕይወት መገለጥ በመጣ በመጣ ቁጥር መገለጡ የመጣላቸው ሰዎች ይደበቃሉ፣ ይሸሸጋሉ ይፈራሉ እንጂ ድፍረት የለም። ይሄ ነው ደግሞ አንተን አሸናፊ የሚያደርግህ። ገና ዲያቆን ነው ደግሞ ዲያቆን ደግሞ በዚህ በዲያቆን ክብር በዚህ መጠን የተወደደ ሰው ትህትናው ሲኖር፣ ራስን ዝቅ ማለት ሲኖር፣ ራስን መቆጣጠር ሲኖር፣ ራስን መግዛት ሲኖር፣ ይሄ እኮ ለብብስና ይፈለጋል፣ ለመባረክ፣ ለመቀደስ ይፈለጋል። እንዲህ አይነት ሰው ስለዚ አትቅጨው፣ ህይወትን አታበላሸው ነው ይሄኔ ጥያቄ እኔ የፍቅር ነው ለልጆቼ ሄዶ ከሄደበት ቦታ ጫማ ይዞ ይመጣል። ማንም ሰው ባለቤቴን ሳይጠይቃት ምህረት አብ ነው ሄዶ የሚጠይቃት ምናምን ስል ዝድ ደውሎልኝ ነው። እኔ ጀርመን ከመጣው ሁለት ሰው ነው ያገኘሁት። አንደኛው ምህረት አብ ነው፣ ሄጄ ፍራንክፈርት ድረስ ሄጄ አግኝቼው ፎቶ አብረን ተነስተን ከቤት ይዞልኝ መቶ። ግን እንዲህ ቀላል አለው። እንግዲህ ግን ተፈተንኩኝ ኔ እገሌን በለው እያልኩ በጋሻውን ምን ትዝታውን ምናምን ምናምን እያልኩ እዚህ ጋር ፈተና መጣብኝ። እባክህን ለራሴን የለመንኩት ራሴን ታዘብኩት። እባክህን ምንም አታመጣ ምንም አታመጡ አለኝ ነው አልኩታው። ትንሽ ነገር ነው ብልጭ ያረኩት ራፍን ያልኩት መጣ፣ ሰራዊቱ ያኔ ቲክቶክ የለም። መጣ ፌስቡከሩ፣ መጣ ቲክቶከሩ። ምንድነው ይሄ ቴሌግራም ላይ ያለው እናት አፈርት ተማሪዎች ናቸው የምረታብ ተማሪዎች አንት ውሻ አንት ሰይጣን አንት እናት ክንድ አንት ምክኛ፣ ቀንተበት ነው ቀንተበት ነው። ምን ቀንተበት ነው? ምረታብ እኮ ሁለት ሶስት መዝሙር አውጥቶ ከዛፊ ስንት ነገር አድርጎ እኔ የሰራውት መዝሙር የሉም፣ ሞተዋል ሲሉን ኖረን የሉም፣ ጠፍተዋል ሲሉን በስተም በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን የሚለውን እኮ ደክሜበት አቀናብሬ አሳምሬ ይመሰክረዋል። ያኔ ስቱዲዮን ጠይቁት። ዘውዱ ክራርን ጠይቁት። ከበሮ ጠይቋቸው። ቢቀናብኝ እንጂ የምቀናበት ሰው የለም። እኔ ለምሮ ምቀናበት ምቀናባቸው አሉ። ትምህርታቸው የሚያስቀና፣ ትህትናቸው የሚያስቀና፣ ትዳራቸው የሚያስቀና፣ ህይወታቸው የሚያስቀና። እኔ የራሴ የነሱን ሳይ የራሴ የሚያስጠላኝ ምንም እንደዚህ በሆንኩ ምልላቸው አሉ። አሉ የሚያስቀኑ አሉ፣ ሲያዩ የሚያሰኘዋል አሉ። በዱርዬ ምኑ ይቀናል? ይቀናል ከዚያስ የኔ ቀላል ነው የኔ ቀላል ነው። ያጠቁሃል፣ ያልኳቸው ሰዎች ታው ያልኩ ሰዎች እኔ ሳልፈልግ ነው የሚመጣው። አሁን ለምሳሌ ከአንድ ሰው ጋር ብልጭ ያለች ነገር ብነጋገር፣ ረፋ አንተ ልጅ እንደዚህ እንደዚህ ብል፣ ይጎርፋል፣ ነው የምላችሁ፣ ይጎርፋል። ይሁል እዚህ ጋር እየጠጣ ነው፣ ተመልከተው። ይሁል ስድስት ሰዓት ኮፍያ አድርጎ መጥቷል። ውል በሰባት ሰዓት እዚህ ጋር ያለው ይሁል ደግሞ ይዞ እየሄደ ነው ታክሲ፣ ሹፌሩ፣ መንገደኛው፣ ወይተሩ፣ አልጋቤቱ፣ ምኑ ምኑ ምኑ ያመጣው አንድ አንድ እህት አንድ እህት ስሟን ጠቀስኩት አንድ ጊዜ ሚዲያ ላይ ስሟን ጠቀስኩት ምናምን አልኩና ና ከዛ ያቺ እህት ለካ አሜሪካ ትሄዳለች። እኔ በአካል አላቃትም፣ ግን ስሟን ጠቅሻለሁ፣ ታዋቂ ናት። ከዛ እዛ ሆና ትደውልልኛለች። ስትደውል፣ ከመደወሉ በፊት አንድ ሰው ዘመድ ያቺ እንደዚህ የምትላት ሴት እዚህ ሀገር መታለች። እኔ አላውቅም አልኳት። ከዛ በኋላ ጻፍኩላት። ኢትዮጵያ ነች እንዴ ስላት፣ አዎ ኢትዮጵያ ነ ምናምን አለች። ኦኬ አልኩኝና አዎ ኢትዮጵያ ነ። እኔ እኮ ግን አላውቃትም መልኳን የማውቀው የዋትሳፕ ላይ ያለውን ነው ምናምን አልኳት። አልኩና ላኩለት፣ ለዛ ሰው። ከዛ ምን ትተዋወቃላችሁ ዘመድ ናቸው አልመለሰልኝ። ቆይቶ ምን ይልክልኛል ቢርጎ ቢርጎ ውስጥ ከሌላ ከምናምን ሰው ጋር በጣም ደግሞ ያም ሰው በጣም የማውቀው ትልቅ ሰው ጋር ምናምን ሰው ጋር ያንን አድርጎ፣ ይሄ ምኗ ነው ረመዳን ያለ ምን የማውቀው ነገር የለም ምናምን አልኩ እና እንትን አልኩኝ። ከዛ ኢትዮጵያን ካልጅ በአ ደውላል ነበር እና ሄሎ ምናምን ስትለኝ፣ እንዲ አንቺ ከከሌ ጋር እንደዚህ እንደዚህ እንደዚህ እንደዚህ ስላት፣ ማን ነው እንዴት ነው ምናምን። አሁን የምፈልገው የሚመጣ አይደለም። እያንዳንዱ ሰው እያንዳንዱ ሰው በሄደበት ቦታ ግማሹ እንድትዋረዱ፣ ግማሹ እንዲበቀላችሁ፣ ግማሹ በቃ ይሄ ሰው እንዴት አይነት ነው እንዲባል፣ ወፎቼ ስል እርግቦቼ ስል ያየው ሰው በቃ እርግብ ማለት ለእኔ ፎቶ እያነሳ ቪዲዮ እያነሳ ምን እያነሳ መልአክ ነው ብሎ ያለ እኔ ጋር ሳልፈልግ በግድ ተከማይቷል ተከምሯል። አንድም ሰው ግን ለጥቃት አንድም ሰው ግን እንዲህ ነው ብያልኩት ል ለምሳሌ ምሳሌ ያመጡልኛል እንደዚህ ነው እንደዚህ ናቸው ብለው ያመጡ ይሄን ነገር ብታወጡት፣ ለቤተ ክርስቲያን ክብር ስል ይሄ ነገር ሊንክ አድርጎ ቢወጣ ያላችሁት ኢትዮጵያ ነው አደላው ይሄንን ያወጡት እገሌና እገሌ ነው ምላቸው፣ ስልክ ቁጥሯቸው ይሄ ነው እገሌና ገሌ ነው ምለው እና በቃ ያዙት። ቤተክርስቲያናት የምትዋረደው ሰውዬው ነገ ይሞታል። ጳጳሲው ነገ ይሞታል። መነኩሴው ነገ ይሞታል። ቤተክርስቲያናት የምትዋረደው እናልቅስ። በቃ ተዉት። ኔ ይሄን ነው የማደርገው። ምዕረት ግን ይህንን እንትል ዛሬ ምዕረት ያን የመሰለ ሌላው ቢቀር እንኳን የቤተ ክርስቲያን ጉባኤ ድምቀት አዲሱ ሚካኤል፣ ህዳር ሚካኤልም፣ የጥምቀት ሚካኤልም የማይሞላ ግቢ ረቡ ረቡ ረቡ ረቡ መተንፈሻ መሬት ያጣ ሰው እስኪያጣ ያን እግዚአብሔር በዛ ጠረጋ በዛ የባረከው ሰው ዛሬ ባዶ፣ ዛሬ ሰቀቀን፣ ዛሬ ድበቃ፣ ዛሬ እንደንትን ሆነ ቅጫ